ይሄ የቤተ ክርስቲያን ድምጽ ነው። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን በሙሉ የመጥምቀ መለኮት የቅዱስ ዮሐንስ ቤተ ክርስቲያን የመሬት ካሳ ክፍያው ተከፍሎ ቤተ ክርስቲያኑ ይሰራ ዘንድ ሁላችሁም ነገ ሰኞና ማክሰኞ በሚደረገው የኦንላይን ገቢ ማሰባሰቢያ ማለትም ህዳር ስምንትና ዘጠኝ ሁላችሁም አነሰ በዛ ሳትሉ አምስት አስር እንድትሳተፉ በመጥምቀ መለኮት በቅዱስ ዮሐንስ ስም እንማጸናችኋለን። ይህ ቦታ እንግዲህ ከበፊት ጀምሮ ይህ ጸበሉ እንደምታየው እዛ ስር ያለው እዚህ ዋሻው ስር ያለው ጸበል በኃይለስላሴ ነው። አባቶቻችን እንደሚነግሩን በኃይለስላሴ ጀምሮ የነበረ ጸበል ነው እና ከሰሚነሽ ኪዳነ ምሕረት እየመጣች በግንቦት ሃያ አንድ ቀን ቦታውን ይህን ጸበል ተባርከው ነበር ነው። ከዚያን በኋላ ዝም ብሎ ምእመናኑን አንዳንድ ሰዎች እየመጡ እየቀዱ እኛም ያው እየቀዳን በልጅነት ጊዜ እየቀዳን ጸበሉን እንጠቀማለን። ይፈውሳል፣ ያድናል። ይሄ ከባድ ጠበል ነው። ገና አስራ ሁለት ጠበል ይወጣዋል፣ ህዝብ ይፈወስበታል። ይሄ ዛፉ ደግሞ የትልቅ ዛፍ ሲገነጠል ደም ይወጣዋል። ስንቆርጠው በመጥረባ ስነካው ይደማል። እንደ ሰው ምንድን ነው ይሄ ነገር እያልን ስንል ተውዙ እየበሰበሰ ይቀራል እንጂ ማንም አይነካውም። እርግጥ እዚሁ ጋር ይሄ ጸበል እንትን ካለ እንዲሁ መጥቶ ከዚህ ከወደ እንትና ወደ ጎሸባድኖ መጥቶ አንድ ዓይነ ስውር በርቶለት ዓይኑ በርቶለት ተፈውሻለሁ ብሎ ብዙ ጊዜ እያወራ ነበረ። ስለዛ ብዙ የተፈወስንበት ነገርና ብዙ ያገኘንበት ምክንያት ስላለን ሁሌም እለምነዋለም። ህጻናትን አስራ ሁለት ሰዓት ላይ ህጻናትን ይልካል። ተጠማቂ አስመስለው ይመጣሉ። አፈሩን በሩ ላይ ዋሻውን ቀንቀን በመብራት ስቆፍር ውላሉ። እተኛለው። ጠዋት ተጠማቂ ነን ብለው ህጻናቶች ይመጡና አፈሩን እዚህ በማለበሪያ እያፈሱ ያወጡታል። አውጥተው ተጠምቀው ማሩን በልተው ይሄዳሉ። ህጻናቶቹ ከዚህ ማለት ነው። ወደ ዝቋላ ሲሄድ ንቦቹ ገብተውበት አየው። ከዝቋላ ስመለስ አምስት ማር እንጀራ ጋግሮ ጠበቁ። ንቦቹ የእመቤታችን ስዕል ላይ አርፎ ድልደለው። በጣም እየተፋጠነ ነው። ይሄ የምትመለከቱት ኤክስካቫተር ቁፋሮ ጀምሯል። እስቲ እየተቆፈረውን ደግሞ እኔው እንግዲህ ዛሬ በሚገርም ሁኔታ ነው እየተቆፈረ ያለው። በስማ ማንንም ያስደስታል። ይሄ ደግሞ በዚህ ጸበሉ አይለዩም። በወር እና በጣም እኔ ደስታይም አልቻልኩ። በቤቱት የታመመ ሰው ነበረ ውስጥ ቤቴ ውስጥ ባለቤቴ ነች እና በቃ በዚህ ጠበል እንትን ካለችው እግሯም በጣም ደህና ነው። ይሄን ጸበል ካስነካች ደህና ነው። ይሄ ጉድጓድ ሲቆፈር ማሽኑን እንዲያውል ሰዎች ታሳ ሰባት ቀን እዣቸው መጥቼ ነበረ። ከዛ ደግሞ አባቶችን እዤ መጣሁ እዛ ያው እንግዲህ ስራው በዚህ ላይ ደርሷል። ይሄ ገንዘብ ያስፈልገዋል። እኔም ቤተ ክርስቲያን ስለምሰራ ይሄ ልጅ ቤቱን አስይዞ ነው ለባንክ 1 ሚሊዮን ብር አስይዞ፣ እኔ ደግሞ 2010 አመተ ምህረት የምነግድበትን ህንጻ ሸጬ ነው አገሬ ገብርኤልን ልሰራ የገባሁት ማለት ነው። ፈተና ይገጥማል። ፈተናዎች አሉ። ያንን እንደጀመርኩትም ከዛ አባረውኛል። እኔ መኖሪያ ቤት የለኝም። መኖሪያ ቤት ሰራሁ። ያንን ብር ማለት ነው አንድ ሚሊዮን ብር ከባንክ ካወጣ በኋላ ያው እስከ አባተር ማጠያቂያና ማነጋገር ተከናወነ። ይህንን ከጨረሰ በኋላ ና ካዘጋጀ በኋላ ታህሳስ ሰባት ቀን 2017 ዓ ም እስከ አባተሩ በዚህ ቦታ ላይ እንዲገባ ተደረገ። እኛም እኔም ተገኘሁኝ። ብዙ ክቡር አባታችንም እዙ ተገኙ። ያንን ስራ ለማስጀመር ፈቃድ እግዚአብሔር ነው አነሻሹ እግዚአብሔር ነው ስራው ደግሞ የተከናወነ ይሆን ዘንድ በጸሎት ስራውን አስጀመርን። ስለምታዩት ነው። ምንም የመቸ ነገር የለም ውስጡም አፈር ነው። እንደገና ምንጣፍ የለው ምን የለው ቅዱሳት አልተሟሉበት ባዶ ነው። ያው እንግዲህ በእግዚአብሔር ፈቃድና ቸርነት ሁሉ ብርዱ ተችሎ ከስር ያለው ቅዝቃዜ አፈር ነው። መቅደሱ ውስጡ ቤቱ እንዳለ ብታይ በጣም በእውነት ክርስቲያኖች ይህንን ቢያዩት የእኛን ቤት ብናየው ጭራሽ መገናኝ ነገር ነው። ስለዚህ ውስጡም አፈር ነው። ለአገልግሎትም ለመስጠት ለመገል ህዝቡ ምእመናንም ለመገልገል በጣም አስቸጋሪ ነው። ስለዚህ ይህ ነገር በጣም ችግር አለ። የኔ ቅድሳቶችም ያልተሟሉ ብዙ ነገሮች አሉ። በጣም አስቸጋሪ ነው። እንግዲህ እግዚአብሔር ከፈቀደ ወደፊት ጥሩ ነገር ይመጣል፣ ህዝበ ክርስቲያኑ ጥሩ ነገር ያደርግልናል ብለን ተስፋ አድርገን ነው አገልግሎት እየሰጠን ያለን። ቦታው ላይ በወር አንድ ጊዜ ብቻ ነው ቅዳሴ የሚቀደሰው፣ የቅዱስ ዮሐንስ እለት ብቻ ነው ቅዳሴ የሚቀደሰውና ኪዳን በሚያደርሱበት ሰዓት ቅዳሴን በሚደረስ ሰዓት ያው በጸሎት እንድትታሰቡ ይደረጋል ማለት ነው። እንግዲህ ዛሬ ብቻ አይደለም ሁሌም ከኛ ከጎናችን ሆናችሁ እንድትረዱን ዘንድ በመጥምቀ መለኮት በቅዱስ ዮሐንስም ስም እናሳስባችኋለን። ውድ ኦርቶዶክሳውያን፣ በስተጀርባ ያለው ቤተ ክርስቲያን አገልግሎት እየተሰጠ ያለበት ቤተ ክርስቲያን ነው። አሁን ደግሞ እስካሁን ያያችሁት ደግሞ በመሰረት ላይ እስካባተር እየቆፈረ ያለው ወደፊት የሚሰራው ለወንድማችን በራእይ ተነግሮት ከታች ግራ ወንዱ ላይ አሳ እርባታ የሚካሄድበት ጸበልም የሚኖርበት ከላይ ደግሞ ቤተ መቅደስ ቅኔ ማህሌትና ማህሌት ቅድስት የሚኖርበት ቤተክርስቲያን ሊታነጽ እስከ መቶ ሚሊዮን ብር ድረስ የሚፈጅ በባለሙያ ጥናት እየተደረገ ገና ጥናቱ ያላለቀ ነገር ግን ቁፋሮ እየተካሄደ ያለ ቤተ መቅደስ ነው። ይሄ እንዲጠናቀቅ የሁላችሁ ኦርቶዶክሳውያን ርብርብ ያስፈልጋልና የመጥምቀ መለኮት የቅዱስ ዮሐንስ ወዳጆች የምትችሉትን አነሰ በዛ ሳትሉ ለገጠሪቷ ቤተ ክርስቲያን አምስትም አስርም አስራት በኩራታችሁን መባ መስዋዕታችሁን በቤተ ክርስቲያኑ አካውንት ገቢ አድርጋችሁ ያስገባችሁበት ደረሰኝ ላይ ስመ ክርስትናችሁን በመጻፍ በእኛ ቴሌግራም ቻናል ላይ ብትልኩልን በቀጥታ ወደ አባቶች እንዲደርስ በማድረግ ከመጥምቀ መለኮት ከቅዱስ ዮሐንስ በረከት ተሳታፊ እንድትሆኑ በሰዓታት በማህሌት በኪዳን በቅዳሴ ጊዜው በጸሎት እንድታስቡ በመጥምቀ መለኮት በጸሎት እንድትታሰቡ በመጥምቀ መለኮት በቅዱስ ዮሐንስ ስም አሳስባችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላሙ ነው።